የእግዚአብሔር ቃል በመጽሐፍ ቅዱስ በዘፍጥረት ምዕራፍ 16፣ አጋር ሆይ ምን ሆነሻል? ልጅሽ ከተኛበት ሲያለቅስ እግዚአብሔር ሰምቶታል። ስለዚህ አትፍሪ፣ ተነስተሽ ልጁን አንሺው፣ ያዢውን ታላቅ ሕዝብ አደርገዋለሁና አላት። ይህ ቃል ለአጋር የመጣለው ልጇን እስማኤልን ይዛ በምድረ በዳ እየተንከራታች ሲሞት አልየው ብላ አርቃ በተወችው ቦታ አርቃ አስቀምጠው በምታለክስበት ጊዜ የእግዚአብሔር ድምፅ ከላይ በመላኩ አማካኝነት መጥቶ የተናገራት ነው። ትንሽ መለስ ብለን ስናየው አጋር ማናት ስንል አጋር ባሪያ ነበረች፣ የራሷ ፈቃድ የሌላት በሌሎች ፈቃድና በሌሎች ትዕዛዝ ላይ የተመሰረተ ማንነት የነበራት ሴት ናት። እመቤቷ ሳራ አዘዘቻት ጊቢና ከባሌ ልጅ ለጃለቻት እና ና ልጅን ይሄዳ ተባል ከአብርሃም ጋር እተኛች ልጅን ማረገዘች ይላል። ልጅ በጸነሰች ጊዜ ያው ሰውነች ከጌታዋ ነው የጸነሰችው። ያ የጸነሰችው ነገር ደግሞ እመቤቷ ብትፈልገው ብትፈልገው ለዘመናት ያጣችው ነገር ስለነበር፣ አጋርም እንዳረገዘች ባወቀቻት ጊዜ ባወቀች ጊዜ ሳራን አቃለለቻት፣ ናቀቻት ይላል። ስለዚህ ሳራ ተበሳጨች እና በአብርሃም መታ፣ ይሄ ሁሉ የደረሰብኝ ባንተ ምክንያት መስሎ አብርሃም፣ ባሪያሽ ነው የፈለግሽውን አድርጊ። በዛ ፍጥረት ምዕራፍ 16 ላይ ነው የምናገኘውና እና በዛን ጊዜ አጋር ተባረረች ይላል። ያለ ፈቃዷ አርግዛ በፈቃዷ የማትመላለስ በፈቃዷ የማትወጣ በፈቃዷ የማትገባ ሴት ከዛ ተባረረች ይችላል። ከዛ በምድረ በዳ እየተንከራተተች እግዚአብሔር መልአክም ምን ይላታል? ወደ እመቤትሽ ተመለሺ፣ ለእሷም ተገዥላት። ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ ሊቆጠር አይችልም። ጸንሰሻል፣ ወንድ ልጅ ትወልጃለሽ። እግዚአብሔር ችግርሽን ተመልክቷል። ስሙንም እስማኤል ትዪዋለሽ። የእግዚአብሔር ቃል ሲናገር የዛም ቦታ ስም ኤል ሮኤ ብላ ጠራችው ይላል። የሚያየኝን አየሁት አለች። ድምፅ መስማት ብቻ አይደለም አየሁት። ለካ ታያለው ለካ ይከታተለኛል ለካ ያውቀኛል። ስንቶቻችንን እግዚአብሔርን የሚያየኝን አየሁት ብለን የዘመርንባቸው አጋጣሚዎች በህይወታችን ያሉት እስማኤል ተወለደ ይላል። ተመለሰች ተወለደ። አስራ አራት ዓመት ኖረች አጋር እኮ ያን ቃል ከሰማች በኋላ እየተናገረች ታሪክ እየተናገረች እስማኤል እኮ ዝም ብሎ የመጣ አይደለም። የአምላክ ቃል ያለው የሚያየኝን አየሁ ብላ የተናገረችበት የዘመረችበት፣ እግዚአብሔር እንደሚያያት ያወቀችበት፣ ከእግዚአብሔር ከመለኮት ጋር ኢንካውንተር ያገኘችበት ልጇ ነው። ከአስራ አራት ዓመት በኋላ አብርሃም የመቶ ዓመት ሰው ሆኖ ይሳቅ ተወለደ። ከዛ በኋላ እንደገና ችግር ተጀመረ። አጋር ሁለተኛ ስደት ወጣች። ከተመቻቸችበት ራእዬ ተወልዷል፣ በእግሩ እየሄደ ነው ካለችበት ተመቻችታ ከምትኖርበት ቦታ እሷንና ልጇን ሊከላከልላት ሊከላከላት በሚገባው ሰው ተባረረች። ስንቅ አስይዞ ውሃ አሸክሞ ላካት ይላል። ሄደች። ምንም እንኳን የሰጣት ነገር ቢኖርም የምትሄድበትን ስለማታውቅ በምድረ በዳ ተንከራተተች። የተወለደውን ልጅ ይዛ እንደገና መንከራተት ወስቀባች። እንደገና ወደ ውሃ ጥም ገባች፣ እንደገና ወደ ችግር ገባች። ያን ቃል ያለውን በእግዚአብሔር ቃል የተወለደውን የሚያየኝን አየሁ ብላ የዘመረችበትን ትላንት፣ በወዷ ተጸንሶ የነበረው በኋላ ግን ተወልዶ በእጇ ያዘችውን ያንን ተአምር እግዚአብሔር ስም ያወጣለትን ታላቅ ሕዝብ ይሆናል በቃ ብዙ ሊቆጠር የማይችል እንዳሸዋ ብዙ ሰራዊት ይሆናል ብሎ እግዚአብሔር የተናገራትን ስሙን እስማኤል ትዋለች ተብሎ ስሙ ሁሉ ሳይቀር በእግዚአብሔር የወጣላትም፣ ያንን ሲሞት አልየው ብላ አርቃጣናች ይላል። ዛሬ ስንቶቻችን በውስጣችን ያለው ነገር ተወልዶ አይተነው በቃ በትክክል እየሄድኩ ነው ብለን እየተደሰትን እያለን እንደገና እግዚአብሔር አለ ወይ ብለን በእግዚአብሔር ቃል የተወለደውን ነገር አውጥተን ሲሞት አልየው ብለን የጣልን ሰዎች ስንቶቻችን። አው የእግዚአብሔር እጅ እንዳለበት እርግጠኛ ነኝ ብለን የጀመርነው ነገር ነገር ግን አሁን ሊሞት ነው። ከዚህ በላይ ልሸከመው አልችልም። አጋር እኮ ተሰዳለች፣ እርጉዞና ተሰዳለች። ከዛ በኋላ ደግሞ መታለች። የእግዚአብሔር ቃል ሲናገር እኮ ተንከራተተች ይላል። ምን ያህል ጊዜ እንደተንከራተተች አናውቅም። እስማኤልን ይዛ በኋላ ግን እንደማትይዘው ስታውቀው፣ ከእሷ ቁጥጥር ውጭ እንደሆነ ስታውቀው ሲሞት አልየው ብላ አረቃጣለች። ስንቶቻችንን ትላንት በታመራጥስ የተቀበልነው ትናንት ትላንት በዘመዝሙር የተቀበልንበትን ጉዳይ የሚያየኝን አየሁ ብለን የዘመርንበትን ጉዳይ መስማትን በጆሮ ሰምቼ ነበር። ዛሬ ግን ዓይን ያየች ብለን ያልንበትን ጉዳይ ለአጋር እስማኤል ማንነቷ ነበር፣ መለያዋ ነበር። መለያችን ያልነው ነገር ዛሬ ግን እንደሚሞት አውቀን ተስፋ ቆርጠንበት ከኛ እጅ እንደወጣ አውቀን የጣልነው ኢየሱስ ጌታ፣ የእኛ መጨረሻ የእግዚአብሔር መጀመሪያ ነው። እኛ ሲሞት አልየው ብለን ስንጥለው እግዚአብሔር አንስቶ ህይወት ይዘራበታል። ከዚ የእግዚአብሔር ቃል መጣና ምን ይላል? አንሺ አትፍሪ፣ አንሺው ታላቅ ህዝብ አደርገዋለሁ አለ እግዚአብሔር። የቀየረው ነገር የለም። ትላንት የተናገረን ነው ዛሬ የደገመላት። ትላንት ተነግሮን፣ ትላንት ዘምረን፣ ከቃል ባለፈ፣ ከንግግር ባለፈ እግዚአብሔር የተናገረውን ነገር ጨብጠ ነው በእጃችን ይዘ ነው ዛሬ ግን መዝሙሮቻችንን ዛሬ ግን መስማትን በዶሮ ሰሎች የነበር ያልናቸውን እነዛን ቀኖች የረሳን ሲሞት አሊው ብለን ከእግዚአብሔር የተቀበልነውን ነገር አርቀን የጣለን ሰዎች፣ እግዚአብሔር እንደገና አምላክ ነው። እግዚአብሔር የብዙ ድሎች አምላክ ነው። እንደገና መጥቶ አንሺው ይላል። እንደገና መጥቶ አንሳው ይላል። የእግዚአብሔር ቃል ሲናገር በርኮት የነበረ ውሃ ባለቀ ጊዜ ልጁን ከአንድ ቁጥቋጦ ስር አስቀመጠችው። ልጄ ሲሞት አይኔ አያይም ብላ የቀስት ውርወራ ያህል ርቃ አረፋለች። ከዚያ የእግዚአብሔር ቃል መጣላት፣ ተነሺ፣ አትፍሪ፣ አንሺ፣ ልጁን ታላቅ ህዝብ አደርገዋለሁ ካላት በኋላ ምን ይላል? እግዚአብሔርም አይኖቿን ከፈተላት የውሃ ጉድጓድም አየች። ሄዳም በእርኮቱ ውሃ ሞልታ ልጇን አጠጣች። እግዚአብሔር ከልጇ ጋር ነበር። ልጇም አደገ፣ መኖሪያውንም በምድረ በዳ ውስጥ አደረገ፣ ጎበዝ ቀስተኛም ሆነ ይላል። ኢየሱስ ጌታ ነው። ከዛ ሚስት አምጥታ አጋባችሁ፣ ወለደ ዛሬ የጣልነው ነገር ምንድን ነው? ሲሞት አሌው ብለን አርቀን ያስቀመጥነው ነገር ለዛ ይሞታል ብለን ለፈራነው ነገር እኮ መፍትሄው ያለው አጠገባችን ነው። የእግዚአብሔር ቃል ሲናገር ቃል ከሰማች በኋላ ቃል ከመጣላት በኋላ እግዚአብሔርም የአጋርን አይኖች ከፈተ። ትላንትና ስጋ ለባሽ ያሸክማት ተሸክማ የወጣችው ስንቋ ውሃው ባለቀ ጊዜ አይኖቿን ያስቀመጠችበት ነገር ባለቀ ጊዜ ነገሬ ሊሞት ነው ብላ ተስፋ በቆረጠች ጊዜ የእግዚአብሔር ቃል መጣላት። ከቃሉ በኋላ ደግሞ አይኗ ተከፈተ። አጠገቧ የነበረውን ምንጭ አየች። እግዚአብሔርም ምንጭ ከፈተላት አይደለም የሚለው፣ አይኖቿን ከፈተላት፣ አጠገቧም የነበረውን ምንጭ አየች ይላል። ዛሬ አይኖቻችን በችግሮቻችን ላይ ሆኖ አይኖቻችን ሊሞት ባለው ነገራችን ላይ ሆኖ አጠገባችን ያለውን ምንጭ አላየ ነው ቃሉ ከመጣልን በኋላ ግን የእግዚአብሔር ቃል የሚያደርገው ነገር ምንድን ነው? አይኖቻችን መከፈት ይሆንልናል። ሕልማችንን ትላንት የተወለደውን እንደ እግዚአብሔር ቃል የተወለደውን ነገር በሕይወት የሚያኖረው የአይናችን መከፈት ነው። ትላንትና ሊንከባከባት የሚገባው ልጇን እነሷ ሊጠነቀቅላቸው የሚገባው አብርሃም አሸክሞ የላካት ስንቅ ሲያርቅ የእግዚአብሔር ክብር ጀመረ። አይኖቿ ተከፍተው ምንጯን አየች። ዛሬ ምንድን ነው ምንጫችሁ? የደስታችሁ ምንጭ ምንድን ነው? የሰላማችሁ ምንጭ ምንድን ነው? ዛሬ በእጃችሁ ላይ ያለውን ይሞታል ብላችሁ የፈራችሁትን ነገር ይሞታል ብላችሁ እንድትፈሩ ያደረጋችሁ ነገር ያጣችሁት ነገር ምንድን ነው? እግዚአብሔር ዛሬ አይኖቻችን ይከፍታል። አጠገባችን ያለውን ምንጭ እና ያለ ቃሉ ከመጣላት በኋላ አይኖቿ ተከፍተው አጠገቧ የነበረውን ምንጭ አየች። አነሳች ልጇን አጠጣች። በህይወት ኖረ። ኃያል ሆነ፣ ቀስተኛ ሆነ። ይሞታል ብላችሁ የፈራችሁት ነገር አይሞትም። አሊየው ብላችሁ አርቃችሁ የጣላችሁት ነገር ዛሬ የእግዚአብሔር ቃል ይመጣበታል። አንሺው አንሳው ይላችኋል። አትፍሩ፣ አይሞትም። ምክንያቱም የተናገረው እግዚአብሔር ነዋ። በህይወት ይኖራል ያለው እግዚአብሔር ነዋ። ታላቅ አደርገዋለሁ ያለው እግዚአብሔር ነዋ። ይነሳል ያለው እግዚአብሔር ነዋ። ከዚህ በላይ ይዤው መሄድ አልችልም። አገልግሎት ቢሆን በእግዚአብሔር ቤት መኖር ቢሆን ለሌሎች ማብራት ቢሆን ለሌሎች መኖር ቢሆን ቢዝነስ መክፈት ቢሆን በትዳር ቢሆን በልጆች ቢሆን ሲሞት፣ አሊው ብላችሁ የቀበራችሁት ነገር ምንድን ነው? እግዚአብሔር ግን ዛሬ አትፍሩ ይላል። ኢየሱስ ጌታ ነው። አትፍሩ። ያ ነገር በህይወት ይኖራል። የእግዚአብሔር ቃል መጥቶበታልና ታላቅ ይሆናል፣ ሀያል ይሆናል፣ ብርቱ ይሆናል። ኢየሱስ ጌታ ነው። አምላካችን ትላንትና ዛሬም እስከ ዘላለምን ያው ነው። ትላንትና አይኔ ተከፍቶ የሚያኝን አየሁ ያነው እግዚአብሔር ዛሬም አምላክ ነው። ዛሬም ከተወለደ በኋላ ልንይዘው የማንችለው እኛ በህይወት ልናቆየው ባልቻል ነው ጉዳይ ላይ እግዚአብሔር ይመጣል። እሱ በህይወት ያኖረዋል። ኢየሱስ ጌታ ነው። ስለዚህ አንሱት። እንደገና ታሪክ ይሰራል። እንደገና ታሪክ ይቀየራል። ኢየሱስ ጌታ ነው።